እዚህ ጋር ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ ጅብልና ነጭ ሽንኩርት ማለት ነው። በአንድ ነው መቀላቅል ውሃው የስጋው ውሃ ምጥጥ አድርጎ ዘይቱ ሲቀር የምንጀምርበት እና ዛሬ እኛ ጋር ናችሁ። ዛሬ እንግዲህ ቪዲዮውን መቼ እንደምለቀው ግን አላውቅም። ምን ብላ ተናፍቃችኋል፣ ውድ ቤተሰቦች ይላችኋል። ከዛ ትንሽ ማጃረጋለ